ሳሚ ዛሬን በድጋሜ ዶክተሩን ቀጥቀጥ አድርጎ እግሮቹን ድጋሜ ተንቀሳቅሶ በውልቼር እንኳን እንዳይሄድ አደረገው። ሉሲ የአርሸብር ጉዳይ አስጨንቋታል። ሳሚ ደግሞ የቤዛ ሕይወት አስጨነቆታል። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት እንዴት ናችሁ? ሁላችሁንም በያላችሁበት ሰላም ሰላም ብያለሁ። ሰላማችሁ ብዝት ለዛሬ ይዤላችሁ የመጣሁት ቤዛን ድራማ ክፍል 89 ነው። እናሆ እንድትከታተሉ በአክብሮት ጋብዛለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ደግሞ ላይክ፣ ሼር እያደረጋችሁ እንድታበረታቱ በአክብሮት ጠይቃለሁ። እንግዲህ ከክፍል 68 ዛሬ ክፍል 69 አስቀጠልላችኋለሁ። ሱራፌልና ዶክተር ሮቤል ለሳሚ ምንም ነገር እንዳትነግሪ ብለው ለሉላ የነገሯትን ሁሉንም ታሪክ እህቷ የት እንደሆነች ሐኪም ቤት እንዳለች እና ኮማ ውስጥ እንዳለች ለሳሚ እንዳትነግሪ ቢሏትም እሷ ግን በጣም ስለጨነቃት ማንም ማማከር እንዳለባት ራሱ ግራ ሲገባት ከሳሚ ውጭ ሌላ ሰው አላገኘችም ነበረ። ወደ ሳሚም ጋር ሄዳ የሆነውን ነገር ሁሉ ትነግረዋለች። መጀመሪያ ግን ሳሚ አንተን ላምንህ እችላለሁ ስትለው እኔም በደንብ ሉላርታሚ ትችያለሽ፣ የተፈጠረውን ነገር ሁሉንም ነገር ሳጭምሪና ሳቀንሽ ንገሪኝ ይላታል። እሷም የሆነውን ነገር እህቷ ኮማ ውስጥ እንዳለች በተለይ ደግሞ የሚለቋት ወይም እህቷን ቤዛ እንዲለቋት የሚችሉት የቤዛን ሀብት በሱራፌል ስም በሙሉ ካደረገች እንደሆነ ይነግሯታል ከዛም እህቷ ወይም አክስቷ እንደምትታከም ዶክተር ሮቤል የሚፈልገውንም ገንዘብ ሰጥቶት የተረፈው ደግሞ ለሱራፌል እንደሚሆን ለምን ይሄ እንዲሆን እንደፈለገ ብጠይቀውም እኔ ህጋዊ ባልሽ ስለሆንኩ ችግር የለብኝም፣ ማለት ሀብቱን በኔ ስም ብታደርጉ ኖርማለሁ፣ በሌላ ሰው ግን ሌላ ሰው ግን ላድርገው ብቲ ለምን እንዴት ብሎ ጠበቃው ይጠይቅሻል። ለዛም ነው ይሄን የተደረገው ይላታል። እሷም ግራ ስለገባት ግን ማሳመኛ የሚሆን የህቴን ደህንነት ማወቅ እፈልጋለሁ ስትለውም እሱም ኮማ ውስጥ ያለችውን ቤዛን ቪዲዮ ዶክተሩ ይላከለትን ያሳየዋል። እሷም የሆነውን ሁሉ ለሳሚ የነገራትን በአንድ በአንድ ትነግረዋለች። እየነገራት እያለ በእህቷ መሰቃየት ስቅስቅ ብላ እያለቀሰች እያለ ሳሚም ምን ላርገሽ ብሎ እቅፍ ያደርጋታል። አታስቢ ቤዛም ሰሞኑን በእጅሽ እናስገባታለን፣ ከነዛ ካውሪዎችም ፈልቅቀን እናወጣታለን ይላታል። ሉላ ግን ምንም አተረጋጋችም ነበረ። ድንገት የውጭውን በር ከፍታ ሉሲ ትመጣለች። ሉሲ አሸብር እኔን ነው የምታገቢው፣ አያትሽ ቃል በገባችልኝ መሰረት ከእኔ ውጭ ሌላ ሰዋት ገቢም አታገቢም ብሎ የአያቷን ቤት ሳይቀር ከቦ ይዞታን፣ እሷ በግድ ነው አምልጣ የመጣችው። ሉሲ ይህን በማየቷ በጣም ተረብሻለች። እኔ እጨነቃለሁ እሱ ከማንም ሴት ጋር ይለጣጠፍልብኛም ብላ ተናዳ በሩን ዘግታ ልትወጣ ስትል እሱ ተከትሎ አረጋግቶ እንድታናግረው ያደርጋታል። ሳሚ እኔ እንደዚህ እንደዚ አጋጥሞኛል። አሸብር ሊገለን ይችላል። እዚህ ራሱ ተከትሎኝ ይመጣል። ሳሚኔ በጣም ጨንቆኛን ትለዋለች። እሱም ቤዛ እኮ በጣም አደጋ ውስጥ ነው ያለችው። ድሮስ የእኔ ጉዳይ መቻ አስገያስቡ ያቃን የቤዛ ጉዳይ እንጂ እሷ ስለ ራሷ ስታወራ እሱ ስለ ቤዛ ሲመልስ በብዙ ጭቅጭቅና ንትርክ እኔም ማጣት ትፈልጋለ ብላ በድንገት ትጠይቀዋለች። እሱም እሷን ማጣት እንደማይፈልግ ህይወቱን አቶ እንዴት እንደሚኖር ነገር ግን ቅድሚያ ተከተል እነስተውለ ችግሮቻችን ምንም አያመጣም። ከእጄ ፈልቅቆሽ ሊወስድሽ አይችልም። እንደ ወግና እንደ ባህሉ ሽማግሌ ልከናን አያትሽን አልፈልግም ብለዋል። ስለዚህ እዚሁ ሚስት የሆነች ትቀሪያለሽ። ሌላ ምንም አማራጭ የለንም ይላታል አያት የኔ ይገላታል። እኔ እንኳን ቢያጣ ነገር ግን የትም ብንሆንም እሱም መጥቶ ይገለናል ወይም ይዞ የሚሄዳን ትለዋለች። ማማዬ ጸበሉ ጸበሉ እየወሰደች ያለችው እየተሻለችት ነው። ስለዚህ በቂ ገንዘብ እኛ ጋር ስላለ በዛ ራቅ ያለ ቦታ ሄደን ሕይወታችንን መመስረት እንችላለን። ሉሲም እንደዚህ ራስ ወዳድ ሆነሃን እንዴት በልጅቷ መታከሚያ የራስህን ሕይወት ልታመቻችበታለ? የእኔ ሀሳብ አይደለም ማማዬ ናት፣ ይህን ሀሳብ ያመጣችው ይላታል። ይህ ሁሉ እያለ እኔ ግን ፈርቻለሁ፣ ሳሚ አንተን አጥቼ እኮ ለሰከንድ እንኳን መኖር አልችልም። እባክ እንዳላጣ ፈርቻለሁ። የእኔ ቆንጆ እኔ መቼም አታጭኝ የሚላትና በቅፎ አስገብቶ በቃ ይዞች ተረጋጊ ብሎ ካረጋጋት በኋላ ሉላም ወደ ቤት ተመልሳ ነበረ። ወደ ቤት ስትሄድ ሁሉንም ነገር አቶ ወይዘሪት ትጂ ስለነገረችው እየጠበቃት ነበረ ፍቅረኛዋ፣ እሱም ብሩክ ይባላል። ምንድን ነው የምትፈልገው ብላ ስጠይቀው የእኔ ፍቅር ማፍቀርሽና አንቺን እንዴት እንደምወድሽ ያወቅኩት ከተለየሁሽ በኋላ ነው። ወደ ሰፈር ስሄድ ቤት እንደቀየራችሁ ነገብን። እባክሽ የኔ ቆንጆ ይቅር በይኝና፣ የቀን ሰራተኛ የቀን ስራ ቢሆን ሰርቼ አነስ ያለች ቤት ተከራይተን እንድና አብረን እንኖራለን። ከፈለግሽ አክስትሽ መምጣት ትችላለች። የኔ ቆንጆ በጣም ነው ማፈቅርሽ ይላታን በተደጋጋሚ ምን ነው የሰማኸው ነገር አለ ብትለውም እሷም ምንም እንዳልሰማ ይነግራታል። እሺ ከሆነ እኔ አልፈልግም ይላታል። የሰማኸው ነገር አለ ብላ ትደጋገሙበት፣ ምን ነው ችግር አለ ባላገባሽ እንዴ ሲላታል፣ አዎ አሁን በትክክል ሰምተሃል፣ እኔ አግብቻለሁ ብላ ጥላው ትሄዳለች። እዛው እንደተ እንደተንበረከከ ጥላው ስትሄድ፣ እቤት ስገባ አክስቷ ነበረች። አክስቷን ሰላም ብላ ቁጭ ብላ እንዳለ ምን እንደተፈጠረና እህቷ አየት ላይ እንዳለች ትጠይቀታለህ። ድንገት ይመጣና ሱራፌል እንዴት ነሽ? ምግብ ሰራሽ? ሉላ ላክስትሽ የሆነ ነገር ልስራላችሁ ብላቸው እምቢ አሉኝ። እስቲ የሆነ ነገር ተነስተሽ ስሪላቸው ይላታል። አክስቷ የምጠይቀው ስለ ቤዛ ነው፣ እነሱ የሚያወሩት ስለሌላ ነው። ግራ ገብቷታል። ቤዛ የሆነችውን በትክክል ንገሩ ብትላቸውም እነሱ ሊነግሯት ፈቃደኛ አልነበሩም። በቃ የሆነ ነገር እንሰርችሽ ልሽ ትበያለች። እህቴ ደህና ናት፣ ሰላም ናት ሱራፌል እንዳለች ነው ብላ ኪችን ስትገባም ተከትሎ ይገባና ለምን ለለምን የት ሄደሽ ነው ሲላትም፣ የትም አልሄድኩም ትለዋለች። አይ አትዋሽኝ፣ ሳሚ ጋር ነዋ የሄድሽው። አረ ንፋስ ልቀበል ነው ስትለውም፣ እውነቱን ንገሪ፣ ሳሚ ጋር ነው የሄድሽው ሲላትም፣ አዎ ሳሚ ጋር ነው የሄድኩት፣ ነገር ግን ለዛ ጉዳይ አልነበረም፣ ሌላ ጉዳይ ነበር። እሱም ይሄን ስትለው ጭራሽ በውሸት ላይ ውሸት፣ እኔ እኮ ከአንቺ ከእህትሽ በላይ የሚስት ጉዳይ ያሳስበኛል ይላታል። ይቺ ጉድ እንኳ ይቺ ሙድ እንኳ ተነቅታባሃለች። ቢያንስ ሌላ የሚያታለን ነገር የሚያሳምን ነገር ፈልግ፣ እያለች ኪችን እየተጨቃጨቁ እያለ ዘርፌ በር ላይ ተለጥፋ ሁሉንም ነገር እየሰማች ነበር። ዘርፌ ማለት የሉላ አክስት ናት። ይህን እንደሰማች በቃ ገንዘቡን ሀብቱን በእኔ ስማርድና አክስትሽን መታከም ይፈልግ አሳክም ይላታል እኔ የምፈልገው እሱን ነው። ጠበቃውን አናግሬ ግማሽ ብር ወይም ለአክስቴ መታከሚያ የሚሆን ብር አወጣለሁ ስትለውም ለምን አጭበርበረሽ ቤዛ መስለሽ? ስለውም ታዲያ ምን ላደርግ? ትትለውም ሌላማ የምታደርግ ሙሉ ሀብቱን ከለእኔ ስም አዞሪውና ለአክስትሽ መታከሚያ የሚሆን ኩላሊት ጭምር እንሰጣታለን ይላታል። እሷም ይሄ ገንዘብ መቸም ቢሆን ይሄ ኮ የሷ ገንዘብ ብቻ ሳይሆን የኔም ነው የቤተሰቦችም ጭምር ነው። ስለዚህ ይሄም መቼም አታስበው። እኔ አሁንም ስለ ገንዘብ ስለ ገንዘብ የማስብ ነው እንደሚመስልሽ። በርግጥ ከዚህ ቤት ከመጣሽ በኋላ ጥሩ ሆኜልሽ አላቅም፣ ነገር ግን ያን ያክል ክፉ አይደለሁም ይላታ። እሷም ብዙም አልሰማችሁ ጥለው ትሄዳለች። እሱም በቃ ብላ ዘርፌም ሁሉንም ነገር ከሰማች በኋላ ከቤት ወይም ወደ ሳሎን ትቀመጣለች ልጇ ስትመጣም ጎበዝ የኔ ጀግና ልጅ እንደዚህ እንድትሆኝ ነው የምፈልገው። በእኔ አማካኝነት ልጄ ወይም በእኔ አማካኝነት እንዲጠቀምብሽ አልፈልግም። እኔ ምንም ነገር ኩላሊትም አልፈልግም፣ መታከምም አልፈልግም፣ መድኃኒትም አልወስድም። የቤዛ ህይወት ነው የሚቀድመው ትላታለች። እሷም በቃ ከሰማሽ ጥሩ ነው፣ ይሄን ብቻ ነው ያለው፣ ሌላ አይደለም ይላታል ሱራፌልም ተናዶ ከቤት ሊወጣ ሲል ድንገት ደግሞ ብሩክ ተከትሏት ነበረና እቤት አንኳኩቶ ሊገባ ሲል በሩን ይከፍታል። አንተ ማነህ ሲለውም እኔ ብሩክ እባላለሁ፣ የሎላ ባለቤት ነኝ ወይም የልጄ እናትን ፈልጌ ነው ይላል። ግራ ተጋብቶ እረ፣ የምን ልጄ እናት ነው ስትል ድንገት ሎላ በር ከፍታ ትመጣለች። ይህን ንብድ ታቂዋለች ሲላትም አይ እኔ አላውቀውም፣ አንተ ታቂዋለህ ስትለው እንዴ የልጄ እናት፣ ምን ሆነሽ ነው የኔ ፍቅር እያለ ብሩክ ቢያስተባብልም እሷ ፊት አልሰጠችውም ነበረ። አልሰማሃትም ወንድሜ ስለዚህ እባክህ ሂድላት ይለዋል። እሱም ትንሽ ቢለምናት ምን ቢስላለች ብሩኬ ከዛ ለመሄድ ይገደዳል። ተከትሎት ሄዶ ነበረ ተከትሎት እያለ፣ እሷ ግን ዛሬም ታፈቅረዋለች። እውነት ተቀይሮ ነው ወይስ እኔ ሀብታም እንደሆንኩ የእህቴ ሀብት የእኔ እንደሆነ ሰምቶ ነው ብላ በመጠራጠር ውስጥ ናት። ሁሉንም ነገር እንደ ተከትሎ ሄዶ፣ እኔ እናንተ መስማማ ከቻን ሀብቱን የሁለታችን እንዴ። ካስታወስህ እኮ እኔ እናንተ እኮ ባላንጣዎች ና ከረሳህ ላስታውስህ የሉላ ባል ላይ ብለኸኛል። ሉላ ደግሞ የኔ ፍቅረኛ ናት፣ የልጅም እናት ናት። ለዛ ነው እኮ የምልህ፣ ትለዋለች ሉሲ። መቼም ቢሆን ሳሚ፣ መቼም ቢሆን የቤዛን ህይወት ማትረፍ አለብኝ ይሄን ድንጋይ አፈር ማምላት አለብኝ ብሎ ቆርጦ ተነስቷል። ዶክተር ሮቤል ህክምናውን አድርጎ ወደ ቤቱ እየገባ ነበረ። ድንገት ጀሌዎቹ ይደውሉና እየነቃችና ተኮማ ውስጥ መውጫ እንደደረሰ ይነግሩታል። ምንም ነገር መሆን የለባትም ቤዛ፣ ስለዚህ በደንብ እና በጥንቃቄ ልጠብቋት ይገባችኋል ይላቸዋል። እሱም እነሱም እሺ አለቃ፣ ታዛዥ ነን ብለው ስልኩን ሲዘጋው ፊት ለፊት ሳሚ ደህና መጥረቢያ ወይም ዱላ ነገር ይዞ እየጠበቀው ነበር። ሹፌሩን ለምን በፍጥነት አትነዳውም ሲለውም፣ አይ ሰው ቆሟል እኮ ጌታዬ። እሱም ሲያየው ሳሚ መሆኑን ሲያውቀው ለምን አትገጨውም ጌታው፣ ለምን አትሄድ የሚለዋል ሹፌሩ ግን አልገጨውም፣ አተንቀሳቀሰም፣ ባለበት ነበር የቆመው። ሳሚም በሩን ከፍቶ እያሱ እጁን ይዞ ውረድ ይለዋል። እሱም አልወርድም ይላል። በግድም ቢሆን አንገቱን ጎትቶ ካወረደው በኋላ እኔ እዛ ጊዜ እኮ ነግሬህ ነበረ፣ ድጋሚ የሆነ ነገር ብታደርግ ሕይወትህን እንደማሳጣህ ነግሬ ነበር። ነገር ግን አላመንከኝም። እኔን መሰለ ጥፋተኛ መተው አልነበረብኝም። እንዳንተ አይነት አረመኔ መቅረት አልነበረበትም። ኖሮም ስለማይጠቅም ሞቶ ነው መቅረት ያለበት ይለዋል ሳሚ። እስከ ዛሬ ላደረግከኝ ሁሉ ይቅር ብየሃለሁ፣ ተንግዶዳ ግን የሕይወት ዋጋ ነው የማስከፍልህ። ሞትን እንድትለምን ነው የማደርግህ ይለዋል። ሳሚም ቀበል ብሎ አንተ እንዳትለምነ ይፍራ አሁን ካንተ አንድ ነገር ነው የምፈልገው ይለዋል። ዶክተር ሮቤልም የሚፈልገውን ነገር ተናገር ሲለው እሱም ቤዛ የት ነው ያለችው ነው የሚለው። እሱም ምንም ነገር እንደማያውቅና ቤዛ የት እንዳለች እንዳልሰማ ሲነግረውም ኮማ ውስጥ አንተ ምሰራበት ሆስፒታል ውስጥ ኮማ ውስጥ እንዳለች ሰምቻለሁ ስለዚህ መደባበቅ አያስፈልገውም የት እንዳለች ና እና ያንተ ጀሌዎች ጋር ደውለህ እንዲለቋት ወይም የእኔ ጀሌዎች ሄደው እንደሚያመጧት እነግርሃለሁ ደውልና ነገራቸው ይለዋል እሱም ይኸውልህ ዋጋህን ነው ማስከፍልህ፣ ሲለውም ዞር ዞር ሲል ዙሪያውን የቃኘው የሳሚ ጓደኞች ነበሩ። ስለዚህ ለጀሌዎች ጓደኞች አያንሷቸውም፣ ለአንተ ደግሞ እኔ አላንስም። ስለዚህ እንደ ባለፈው ስቃይህን ከማበዛው እባክህ ንገሬ፣ ሲለውም እሱ ግን በፍጹም እንደማይናገር በተደጋጋሚ ነግረዋል። ሳሚም ይሄ ከተሻለህ ብሎ አንዴ እዛው ቁስሉ ላይ ይደግመዋል። ዶክተር ረቤል እየጮኸና እየለፈለፈ ሳሚ ቆጮኻን ሳሚ ዋጋ አስከፍልሃለሁ እያለ ቢለውም ቤዛ ያለችበትን ካልነገርከኝ አልተውህም የሚለውና፣ ድጋሚ መቷን፣ ድጋሚ መቷን። አሁንም ሳሚ አላቆምም እንትናም እና አልናገርም ብሏን፣ ህይወቴንም ቢሆን ትገለኛለህ እንጂ ቤዛን አታገኛትም ሚለዋን። እሱም እሱ እንዴት እንደማገኛት ይሻላል እንዴት እንደማገኛት አሳይሃለሁ እያለ እያፈራረቀ እዛው ቁስል ላይ ይቀጠቅጠዋል ይቀጠቅጠዋል ይጮሃን ይጮሃን። ነገር ግን እስካሁን መርስ አልሰጠም። ሹፌሩንም አረ አድነኝ ብሎ ሲጮህም በሩን ሊከፍት ሲል ሳሚ ወደዛው ይገፋውና የእሱ ዕጣ እንዲደርስ ካልፈለግ ከመኪና ውስጥ አትውረድ ይለዋል። ሹፌሩም እሺ ብሎ መኪና ውስጥ አልወረደም። ዙሪያውን ቢቃኙም ዶክተር ሮቤል የሳሚ ጓደኞች ናቸው። ማን እንደሚያምን ማን እንደሚጠራ ግራ ገብቶታል። ሳሚ አውላላ ሜዳ ላይ ዘርግቶ እየቀጠቀጠው ነው፣ ግን ማንም ሊደርስለት አልቻለም። ትናንትናና ዛሬ እንደዛ ሲያሰቃያቸው የነበረው ዛሬ በተራቸው እያሰቃዩት ነው። ቲጂ አብዳ ጎዳና ላይ ወጥታለች። ይህን እያደረገ እየቀጠቀጠ ያለ ሉሲ ድንገት ከኋላ ትመጣለች። እጁን ትይዝና እባክህ ሳሚ ተወው፣ ልትገለው ነው እንዴ ትለዋለች። እሷም አይ ተዝወዳ ህይወት ውስጥ ወይም ቤዛ ህይወት ውስጥ አልገባም። ማለቂያ የለውም የእሷ ነገር። ስለ እኛ ነገር እንሰብ ብለሻል። ስለዚህ እባክሽ ለማያገባሽ ነገር ጣልቃት ትግቢ ይላታል። እሷን ብትይዘውም መልሶ ይቀጠቅጣታል። ይቀጠቅጠዋል። እሷን ብትይዘውም መልሶም አሁንም ይቀጠቅጣታል። ከዛም በቃ አትናገረም ሲለውም አዎ ግደለኝ እንጂ መቼም አልናገረም ይለዋል። እሱም በድጋሚ እዛው በዱላውን ትቶ በቦክስ ይቀጠቀጣል ይቀጠቀተዋል። ዶክተር ሮቤል ግን ከሞትኩም ልሙት እንጂ ስለቤዛ ምንም ነገር አልናገርም ብሎ የማለ ነው የሚመስለው። ምክንያቱም ይሄን ያህል ሲያደርገው እንትን አላለም አላወራም። ስለቤዛ ቤዛ ትሙት ትዳን የሚያታወቅ ምንም ነገር የለም። ሉላም ግራ ገብቷታል። እውነት ፍቅረኛ የወዶኝ ነው ወይስ እህቴን ነው ማስቀደም ያለብኝ? የአክስቴን ሕክምና ሁለት መንገድ ላይ እህቷ ናት መርጥ እና አክስቷን ግራ ገብቷታል። ይህ እያለ ነበረ እንትና ሱራፌል ተከትሎት የነበረው ብሩክን ብሩክን ትንገት ተኋላው ጀርባው መታ መታ ሲያደርገው ምንድነው ብሎ ብሩክ በቦክስ ቁንጩን አንዴ ጥርሱን አውልቅለታል። እሱም ከኋላ በጣም ይቅርታ ከኋላ እኮ እንደነበር እኮ አላወኩም ነበረ። ምን ፈልገህ ነው ሲለው እኔ እናንተ ተስማምተን የሆነ ነገር ማውራት አለብን ባላንጣና ባላንጣም ይስማማን እንዴ ሲለውም አዎ እኔ እናንተ መስማማት ያለብን ይመስለኛል ይለዋል እሱም የሚያስማማን ነገር ምንድን ነው ቀጥል ሲለውም እሱም እኔ እናንተ ከተስማማን የሆነ ነገር ማድረግ አለብን ስልህም ስለ ሀብቷ ነው በእርግጥ እኔ ባሏ ነኝ ነገር ግን ትክክለኛው አባሏ አይደለሁም አንተ ደግሞ የልጁ አባት ነ ቤዛ በዛ ማኝነት ግራ ገብቷታል ሉሲም አሸብር ይገለኛል ወይስ ያኖረኛል? ማለቴ እንዴት ያደርገኛል? እዚህ ድረስ መቶ ይወስደኛል። ከሳሚ ተለይቼ መኖር አልችልም። አያቴንም ይገልብኛል። ምን ማድረግ እንዳለባት ሰማው ሁሉ ዞሮባታል። አያቷ ናት መርጥ ሳሚ ናተው። ግራ ተጋብታ መታ መካከል ላይ ወጥታለች። ጉድና የተከበራቸው የፍቅር ጎጆ ቤተሰቦች ለዛሬ ሌላቸው የመጣሁት ይህን ነበረ። ቤዛ ድራማን ክፍል ስልሳ ዘጠኝን ማለት ነው። ከወደዳችሁን ላይክ ሼር አድርጎ ማለት ነው። ቤዛና ሉሲ መንታ መንገድ ላይ ቆመዋል። ምክንያቱም ቤዛም እህቷና አክስቷ፣ ሉሲም ሳሚና አያቷ ከውርሱ ሊያሰናብቱኝ ነው ብላ አይደለም ሉሲ የፈራችው። ይገልብኛን አያቴን ትረግመኛለች ብላ ነው። ሳሚም እውነቱን ካልነገሩኝ አልተውም ብሎ ዶክተርን እየቀጠቀጠው ነው። ሳሚን ቅጥቃጤ ፈርቶ እውነቱን ይናገረን ዶክተር ወይስ አይናገርም? ቀጣይ ይዘንላችሁ